ሰላም የዩቲዩብ ተከታታዮቼ እንደተለመደው ህልሞችና ፍቺዎቻቸውን መነግራቸው ይሆናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ፣ ሼር ማድረግ እንዳረሱ የደውል ምልክቱ ምጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ ህልሞቹና ፍቺዎቻቸው፣ አንድ ሰው በህልሙ ፍራፍሬን ካየ ማለትም ብርቱካን ለምሳሌ ካየ ልጅን ያመላክተዋል። ሌላ ደግሞ ሙዝ ሌሎችን ፍራፍሬዎች በስሎ ካለመ አንድ ሰው የሚያገኘው ነገር እንዳለ ገቢኝ ነው የሚያመላክተው። ፍራፍሬ ገቢን ያመላክታል ሲበስል ማለት ነው። ጥሬ ከሆነ ደግሞ ገና ጊዜው ያልደረሰ ያው ትንሽ ጊዜ የሚጠይቅ ነገር እንዳለ የሚያመላክት ነው። አንድ ሰው በህልሙ በሰማይ ላይ ሲበር ካለመ ከሀሳብ መላቀቅ ነፃነትን ነው የሚያመላክተው አንድ ሰው በህልሙ ተራራ ወጥቶ ጫፍ ላይ ሲደርስ ካለመ ያሰበበትን እንደሚያሳካ ፈተና እንደሚያልፍ የሚያመላክተው ነው አንድ ሰው በህልሙ እንቁላልን ካለመ ገቢን ያመላክታል። ሁለተኛ ደግሞ ውልደትን ያመላክታል። በህልም መስታወት ማለም ወይም መስታወት ጋር ቆመን እራሳችንን ካለምን ውልደትን ነው የሚያመላክተው። አንድ ሰው በህልሙ ሰዓት ሲያስር ካለመ የሞለጃ ጊዜው እንደደረሰ የሚያመላክት ነው። አንድ ሰው በህልሙ አበባን ካለመ በሰዎች ዘንድ ምስጉን የሆነ ባህሪን የሚያመላክተው ነው። በሰዎች ዘንድ ጥሩ አመለካከት ስለሱ እንዳላቸው ሰዎች የሚያመላክተው ነው። አንድ ሰው በህልሙ በቀጭን መንገድ ሲሄድ ካለመ የፈጣሪ መንገድን እንደያዘ የሚያመላክተው ነው። በጣም ቆንጆ ነው። አንድ ሰው በህልሙ ጥፍሩን ሲቆርጥ ካለመ የልጅ ህመምን ያመላክታል። ሌላኛው ደግሞ የዘመድ ሞትን ነው የሚያመላክተው። ያው ክፉንም ደጉንም ማለት ያስፈልጋል። አንዲት ሴት በህልሟ ጫማ ተረከዝ ያለው ማለት ሂል የሆነ ጫማ አድርጋ ካለመች ምቹ ያልሆነ ነገር ላይ እንዳለች የሚያመላክት ነው። በስራ የሚሆን በፍቅር ግንኙነት የሚሆን ያንን ነው የሚያመላክተው። ሰፊ ቤትን ወይም ትልቅ ቤትን አንድ ሰው በህልሙ ካለመ በጋብቻ ወይም ደግሞ በውልደት ወደ እሱ ህይወት የሚቀላቀል ሰው እንዳለ የሚያመላክተው ነው። በአብዛኛው የድሮ ሰፈሩን ወይም ደግሞ የድሮ ቤቱን የሚያለም ሰው ወይም የድሮ የነበረበትን ቦታ የሚያለም ሰው እዛ ያለው ህይወቱ ወደ ኋላ እየጎተተው እንደሆነ የሚያመላክተው ነው። ስለዚህ ያው ካለፈ ህይወቱ ተጽዕኖ እንዳያሳድርበት እዛ ጋር ማስተዋል እና ማቆም እንደሚኖርበት የሚያስጠነቅቀው ነው። አንድ ሰው በህልሙ ቅቤ ሲቀባ ካለመ ቅቤ ጉንፋንን ያመላክታል። በህልሙ ሲስቅ ያለመ ሰው ውስጡ የሚያዝንበት ነገር እንደሚኖር፣ የሆነ ውስጡ ጥሩ ያልሆነ ነገር እንደሚሰማው የሚያመላክተው ነው። ሐዘንን ነው በአጠቃላይ መሳቅ የሚያመላክተው። ጉንዳንን ማለም ባላጋራ ነው የሚያመላክተው። ከባድ ባላጋራ እንዳለበት ያ ሰው የሚያመላክተው ነው። ድመት ስትቧጭረው ያየ ሰው የቅርብ ሰው ጠላት እንዳለው የሚያመላክተው ነው። የሴት ጓደኛ ሊሆን ይችላል። የቅርብ የሆነች ሴት ጠላት የምታመላክተው ልታጠቃው የሚፈልግ ሰው እንዳለ የሚያመላክት ነው። ትልቅ አልጋ ላይ ተኝቶ አንድ ሰው በህልሙ ካለመ ፀጋን ያመላክተዋል፣ ትዳርን ያመላክታል። በጣም ቆንጆ ነው። ሶፋም እንደዛው ጸጋ ነው የሚያመላክተው። አንድ ሰው በህልሙ ቤቱን ሲያጸዳ ካለመ ለራሱ ጊዜ መስጠትና መንከባከብ እንደሚኖርበት የሚያመላክተው ነው። ቆሻሻ ነገር ካለም ሲያጸዳ ካለም ጥሩ ነው። ከህይወቱ አላስፈላጊ የሆነ ነገርን እያስወገደ እንደሆነ የሚያመላክት ነው እና ቆንጆ ነው። ቤት ያው በኛ ስለሆነ የሚመሰለው ማለት ነው። አንድ ሰው ሰውነቱ አድፎ ካለመ ህመምን ነው የሚያመላክተው። በጦር መወጋት በሽታን ነው የሚያመላክተው። እንደተመቻችሁ ተስፋ አድርጋለሁኝ። በሌላ ህልሞች እስከምንገናኝ መልካም ጊዜ። በዚህ ቻናል ግን አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ደውል ምልክቷን በመጫን አዳዲስ ይወጣ እንዲደርሳችሁ ማድረግ ትችላላችሁ። መልካም ጊዜ።